ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 22 ወይም አፕሪል 30 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 159 ብር ከ46 ሳንቲም እየተመነዘረ ይገኛል። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር ከ53 ሳንቲም ገዝቶ 134 ብር ከ16 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም እየተመነዘረ ነው። አንድ ዩሮ በጥቁር ገበያ መቶ 181 ብር 44 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር 98 ሳንቲም ገዝቶ 152 ብር 98 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር 04 ሳንቲም ተገዝቶ 131 ብር 63 ሳንቲም እየተመነዘረ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 194 ብር 03 ሳንቲም እየተመነዘረ ነው። የስዊዝ ፍራንክን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 94 ብር ከ76 ሳንቲም ገዝቶ 96 ብር ከ65 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመመንዘር ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 102 ብር ከ22 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 83 ብር ከ50 ሳንቲም ገዝቶ 85 ብር ከ17 ሳንቲም እየተሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመመንዘር ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ93 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 17 ብር ከ87 ሳንቲም ተገዝቶ 18 ብር ከ23 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 213 ብር ከ61 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 174 ብር ከ25 ሳንቲም ገዝቶ 177 ብር ከ73 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ገዝቶ 155 ብር ከ83 ሳንቲም በመመንዘር ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 521 ብር ከ59 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ43 ሳንቲም እየተመነዘረ ነው። የጥቁር ገበያ የዩናይትድ አረብ ኤምሬትን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ገሶ 37 ብር ከ46 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር 76 ሳንቲም ተገዝቶ 34 ብር 44 ሳንቲም እየተመነዘረ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር 56 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር 10 ሳንቲም ገዝቶ 35 ብር 80 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 414 ብር ከ62 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 224 ብር ከ99 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 423 ብር ከ47 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር ከ14 ሳንቲም እየተመነዘረ ነው። አንድ ይህ ግብፅ ፓውንድ በጥቁር ገበያ 3 ብር ከ14 ሳንቲም በመመንዘር ላይ ይገኛል። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመንን ይመስላል። እስከ መጨረሻ ሁለት የተከታተላችሁን እያመሰገንን የዛሬው የምንዛሬ ተመን በዚያ በቃ መልካም ጊዜ መልካም ቀን።